በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ግንቦት 27 ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ አልዓዛር። ቅዱስ አልዓዛር በሀገረ ቢታንያ ከእህቶቹ ማርያና ማረታ ጋር ይኖር ነበር። ሶስቱም ድንግልናቸውን ጠብቀው ጌታችንን ያገለግሉት ነበር። አልዓዛርን ከሰባ ሁለቱ አርድእት ማረታና ማርያን ደግሞ ከ36 ቅዱሳት አንስት ቆጥሯቸዋል። በወንጌል ጌታችን ይወዳቸው እንደነበር ተገልጿል። ጌታችን ኢየሱስ ክርስቶስ ሲወድ የሚያበላልጥ ሆኖ አይደለም ይልቁንም በምስጢር እነርሱን ተወዳጅ የሚያደርጋቸውን ስራ ይሰሩ እንደነበር ሲያነግረን ነው እንጂ። ቅዱስ መጽሐፍ እንደነገረን ጌታችን በእነ አላዛር ቤት በእንግድነት ይስተናግር ነበር። በመጨረሻዋም ሴት ሐሙስ ቅዱስ ስጋውን ክቡር ደግሞ ለሐዋርያት ያቀበላቸው በእነዚህ ቅዱሳን ቤት ውስጥ ነው። ቅዱስ አላዛር በጽኑት ታሞ አርፏል። ቅዱሳ ቅዱሳን እህቶቹ ማርያና ማረታ ከታላቅ ልቅሶ ጋር እለቱን ቀብረውታል። የቅዱስ ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ቸርጌታችን ኢየሱስ ክርስቶስም ከአራት ቀናት በኋላ ሊያስነሳውም ይመጣል። ለስም አጠራሩ ስግደት ክብር፣ ጌትነት ይድረሰውና አምላካችን ኢየሱስ ክርስቶስ አላዛር ባረፈ በአራተኛው ቀን ወደ ቢታንያ ደረሰ። ማርታ ቀድማ ወጥታ ከነማ ጋር ተቀበለችው አዳም ወዴት ነህ ያለ የአዳም ፈጣሪ አላዛርን ወዴት ቀበራችሁት አለ ቸርነቱ ባህሪዩ ያራረዋልና ማርያም ስታረ ማርያም ስታለቅስ ባየር ጊዜ አብሮ አለቀሰ ከዚያም በባህሪ ስልጣኑ አላዛር አላዛር ብሎ አላዛርን አስነሳው ይህች ተአምርም ባይሁድ ዘንድ ግርምት ሆነች ለጌታም የሞት ምክንያት አደረጓት ቅድስቲ ቤተክርስቲያን ክርስቲያን መጽሐፍ ቅዱስን መሰረት አድርጋ እንዲት አስተምራለች። ቅዱስ አላዛር ጌታችን ካስነሳው በኋላ በበዓል 50 መንፈስ ቅዱስን ተቀብሎ ቁጥሩ ከ72 አርዲት ነውና ለ40 አመታት ወንጌልን አስተምሮ በሰባ አራት አመተ ምህረት አካባቢ ቆጵሮስ ውስጥ አርፏል። እምላካችን ከቅዱስ አላዛር ረዴት በረከት ይክፈለን በምልጃውም ይማረን። በዚህ ዕለትም ቅዱሳት ደናግላን ማርያና ማርያ ወማርታ እህቶቹ አባ ዮሐንስ ሊቀ ጳጳሳት ይታሰባሉ። ጌታ ኢየሱስም ብታሚስ የእግዚአብሔርን ክብር እንድታይ አልነገርኩ ሽምን አላት። ይህንን ብሎ በታላቅ ድምፅ አላዛር ሆይ ወደ ውጭና ብሎ ጮኸ ጮኸ። የሞተውም እጁና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ጌታ ኢየሱስም ፍቱትና ይሂድ ተዉት አላቸው። የቅዱስ ዮሐንስ ወንጌል ከምዕራፍ 11 ከቁጥር 40 እስከ 44። ሰላም ለመቃብሪ ከማእከለ ቆጵሮት ዘጠረጴዛ ጠረጴዛ በይዜን ወም ከውስቴታ በጼና ሰናይ ማእዛ እህዋ ማርያ ወማረታ አላዛሮ ሬዛ ልነፍሲ ምጽማ መአምስት ከመትኩን የዛ

ግን 8 ምንት ቀን የሚከበሩ አመታዊ የቅዱሳን በዓላት። ቅድስት አመተ ክርስቶስ እናቷ እናታችን ቅድስቷ እናታችን በነገድ እስራኤላዊ ስትሆን የተወለደችው ኢየሩሳሌም ውስጥ በአምስተኛው መቶ ክፍለ ዘመን አካባቢ ነው። ወላጆቿ ክርስቲያኖች በመሆናቸው በሚገባ ፈሊጥ አሳድገው ወደ ትምህርት አስገቧት። አስተማሪዋ ገዳማዊ መነኮስ ነበርና ከተማ ውስጥ አያድርም አስተምሯት እለቱን ወደ በዓቱ ይመለስ ነበር እንጂ አመተ ክርስቶስ ብሉይ ከአዲስ ጠንቅቃ ተማረች። አንድ ቀን እንደ ልማዷ ልትማር ብትጠብቀውም መምህሯ ሊመጣ አልቻለም። ቅድስት አመተ ክርስቶስ ቅድስት አመተ ክርስቶስ መነኮሳቱን ልትጠይቅ አንድም ልትማከር ወደ በዓቱ ሄደች። ወደ መምህሯ በዓት በሩ ላይ ደረጃ ደርሳ ብታንኳኳ መልስም የሚከፍትላትም መልስም የለም የሚከፍትላትም አልነበረም። ከውስጥ ግን ምርር ያለ የለቅሶ ድምፅ ተሰማለች። እንዲህ የሚል ጌታዬ ሆይ ይቅር በለኝ እያለ በተደጋጋሚ ይጮሃል። ያደጉ መነኮስ መምህሯ ነበር። ቅድስት አመተ ክርስቶስም በቅጽበት አንድ ሀሳብ መጣላት። እርሱ በንጽህና እየኖረ ስለ ነብሱ እንዲህ ከተማጸነ እኔማ እንደምን አይገባኝ ብላ ወደ ቤቷ ተመለሰች። የለበሰችውን ልብስም የክብር ልብስም አልቀረ ልብስም አልቀየ የለበሰችውን ልብስም አልቀየረችም። ቤተሰቦቻንም አልተሰናበታችም። ከቤቷ አተር በዘንቢልና ውሃ በትንሽ እቃ ይዛ ወደ ጎልጎታ ገሰገሰች። ከጌታችን ኢየሱስ ክርስቶስ መቃብር ላይ ወድቃ አለቀሰች፣ ጸለየችም። ጌታዬ ሆይ ነፍሴን ወደ እረፍት አድርሳር፣ ከክፉ ጠላትም ጠብቀኝ። ይሄን አተርና ውሃ ለዕድሜ ዘመኔ ሁሉ ባርክልኝ። ይህን ብላ እየፈጠነች ከኢየሩሳሌም ተነሳ። በእግሯ ቃዴስ ሲናን በረሃን አቆራርጣ ግብፅ ደረሰች። ምርጫዋ ብህትውና ሆኗልና ልምላሜ ከሌለበት ፀሐዩ እንደ ረመጥ ከሚፋጅበት በረሃ ገባች። በዚያም ከያዘች ዋተር ለቁመተ ስጋ እየበላች ከውሆ በጥርኝ እየተጎነጨች ማንንም ሰው ሳታይ በፍጹም ተጋድሎ ለሰላሳ ስምንት ዓመታት ቆየች። የቀኑ ሐሩር፣ የሌሊቱ ቁር ብርድ ልብሷን ቆራርጦ ቢጨርሰው እግዚአብሔር ፀጉሯን አሳድጎ አካሏን ሸፈነላ። ጊዜ ረፍቷ ሲደርስ የቅዱሳንን ዜና የሚጽፈውን ታላቁ አባ ዳንኤልን ወደ እርሷ ደረሰ። እንዳያት ተከተላት፣ እርሷ ግን በተሰነጠቀ አለት ውስጥ ገብታ ተደበቀች። አባ ዳንኤል በውጭኖ ተማጸነ፣ እባካ አባቴ ውጣና ባርከኝ አለ። ሴት መሆኗን አላወቅም ነበርና፣ እርሷ ግን ራቁቴን ነኝና አልወጣም አለችው። ልብሱንም አውጥቶ ሰንት ሰጥቷት፣ ወጥታ ተጨዋወቱ። በፈቃድ እግዚአብሔር ጀነዋን ሁሉ አወቀ። ወደ በአቷ ዘወር ሲል በዘንቢል የሞላ አተር ተመለከተ። ለሰላሳ ስምንት ዓመታት ተበልቶ ዛሬም ሙሉ ነው፣ አልጎደለም። አባ ዳንኤልም ይፈትነው ዘንድ ከአተሩ በደንብ በላለት፣ ከውሃውም ጠጣ። ግን ሊጎደል አልቻለም። እያደነቀ እናቴ ሆይ ልብሴን ውሰጅ ቢላት፣ ሌላ አዲስ አምጣልኝ አለችው። ይዞላት በመጣ ቀን ግን ተሰውራለች እና አላገኛትም። አንድ ቀን ግን ማለትም ግንቦት 28 ቀን አረጋውያን መነኮሳት መጥተው የገጠማቸውን ነገር ነገሩት እንዲህ ሲሉ፣ ሰው ተመለከትን፣ ወደ በአቱም ስንገባ አተር በዘንቢልና ውሃ በመንቀል አገኘን፣ ስንበለውም ወዲያው አለቀ አሉት። አባ ዳንኤል ነገሩን ገና ሳይጨርሱለት አለቀሰ። አተር አለቀ ማለት ቅድስት ዓመተ ክርስቶስ አርፋለች ማለት ነውና አረጋውያኑ ግን ቀጠሉ፣ ከበዓቱ ስንወጣ በፀጉሩ አካሏ ተሸፍኖ ወደ ምስራቅ ሰግዳ አርፋ ገኘናት፣ ስጋዋንም ተባርከን ቀበርናት አሉ። አባ ዳንኤልም ዜናዋን ጽፎላ ዛሬ ቤተ ክርስቲያን ታከብራታለች። አምላካችን በቅድስት ዓመተ ክርስቶስ ጸሎት ይማረን ከበረከቷም ያድለን። ግንቦት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ዓመተ ክርስቶስ ተጋዳሊት ገዳማዊት፣ ቅዱስ ኤጲፋኒዎስ ሊቅ ስጋው ቆጵሮስ የደረሰበት፣ አባ መርቆሪዎስ ገዳማዊ፣ አባ ጌርሎስ ጻድቅና ሰማየት አርባ አምስት ሰማይታት የአባ ጌርሎስ ደቀ መዛሙርት፣ ቅዱስ አጋቦስ ሰማየት በዚህ ቀን ይታሰባሉ። ለእናንተም ጠጉርን መሸረብን ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋሃና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። የቅዱስ ጴጥሮስ መልእክት ምራፍ ሶስት ከቁጥር ሶስት